በሐረሪ ክልል ሰባት የክልልና የፌዴራል ተቋማትን ባካተተ መልኩ ሀምሳ አገልግሎቶችን በአንድ ማዕከል መስጠት የሚያስችለው ሐረሪ መሶብ የአንድ ማዕከል አገልግሎት ተመርቆ ስራ ጀምሯል። በብቁ የሰው ኃይልና ቴክኖሎጂ ተደራጅቶ ወደ ሥራ የገባው ሐረሪ መሶብ የአንድ ማዕከል አገልግሎት ብልሹ አሰራሮችን በመቅረፍ ዘመናዊ ቀልጣፋና ፍትሐዊ አገልግሎት ለመስጠት ያስችላል። መሶብ አንድ ማዕከል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 በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ ማዕከል በመስጠትና የዜጎች ምልልስና እንግልትን በመቀነስና መልካም አስተዳደር በማስፈን ረገድ ከፍተኛ ፋይዳ ያበረክታል። በተለይም በተገልጋዮች ዘንድ የሚነሳውን የምልልስ መብዛት፣ የቆይታ ጊዜን ማሳጠር፣ እንዲሁም ቅልጥፍናን በመጨመር በየዘርፉ የሚሰጡትን አገልግሎቶች በተሻለ ደረጃ ለመስጠት የሚያስችል ይሆናል። ይህም በተለያዩ መድረኮች የሚነሳውን የመልካም አስተዳደር ችግር ለመቅረት በጣም ወሳኝ ተግባር ስለሆነ በቀጣይ አሁን ያሉትን ጅምር ስራዎች አጠናክረን እንቀጥል መሆኑን በዚህ አጋጣሚ ለመግለጽ ወጥቷል። የሐረሪ መሶብ አንድ ማዕከልን ጨምሮ እንደ ሀገር አስራ ስምንት ማዕከላት ተገንብተው አገልግሎት እየሰጡ ሲሆን በቀጣይም የማዕከላቱን ቁጥር በማሳደግ የአገልግሎት ልሕቀትን ለማረጋገጥ እየተሰራ ይገኛል። እስካሁን አስራ ስድስት የመሶብ አንድ ማዕከላት በስምንት ክልሎችና በሁለቱ ከተማ መስተዳድሮች ተመርቀው ወደ ስራ የገቡ ሲሆን ዛሬ የሚመረቀው የሐረር የመሶብ አንድ ማዕከል ሲጨመር ቁጥሩን አስራ ሰባት የሚያደርሰው ሲሆን የፌዴራል የመሶብ አንድ ማዕከልን ጨምሮ እንደ ሀገር ስራ የጀመሩ የመሶብ አንድ ማዕከላት ቁጥር አስራ ስምንት ይሆናል ማለት ነው። ይህ ቁጥር በዚሁ በያዝነው በጀት ዓመት ወደ መቶ እና ከዚያ በላይ እንደምደርስ ታሳቢ ተደርጎ ትልቅ ርብርብ